አሁንም የሚሰሩት ይህንን ፍርሃት ለማሸነፍና ከፍርሃትም ለማምለጥ ይሆናል። በአእምሯቸው ከማሰብ ይልቅ በገንዘባቸው ማሰብ ስለሚጀምሩ ሕይወታቸው ከፍርሃት መላቀቅ አይችልም። እኔና ማይክ በንግግሩ ብንስማማም ሙሉ በሙሉ ግን ተረድተነዋል ወይም ገብቶናል ለማለት ግን አይቻልም። ልክ እንደ ሀብታሙ አባቴ ያሉ ትላልቅ ሰዎች ከተናገሩ በኋላ ፊታቸው ላይ ምንም አይነት ስሜት እንደማይታይባቸውና እንደማይገረሙ ሳስተውል ደነቀኝ። ሀብታሙ አባቴ ቀጠለና እናንተ ልጆች ከፍርሃት ወጥመድ ራሳችሁን አውጡ። ይህንን ከእኔ መማር አለባችሁ። ሀብታም መሆን ብቻ ከዚህ አያወጣም። ነፃ የሚያወጣው ከፍርሃት ወጥመድ ራስን ማላቀቅ ብቻ ነው ብሎ ንግግሩን ጨረሰ። በመደነቅ ሀብታም መሆን በራሱ ከፍርሃት ነፃ አያወጣም እንዴ? በማለት ጠየቅኩት። አዎ አያወጣም አለና ሌላው ችግር ስግብግብነት ነው። አንዳንዶቹ መቋመጥ ይሉታል። እኔ በግሌ የተሻለ ነገርን ለመስራትና ለማግኘት መቋመጥ መልካም ነው እላለሁ! ሰዎችም የሚሰሩት ይህንን ለማምጣት ነው፣ የተሻለ ሐሴትን ለማግኘት። ሆኖም የሚገርመው በገንዘብ የሚገኝ ደስታ ዕድሜው አጭር ሲሆን የገንዘቡ አቅም በዋዠቀ ቁጥር ፍርሃትንና ስግብግብነትን መፍጠሩ አይቀርም። ስለሆነም ገንዘብ ሰዎችን ከፍርሃትና ከስግብግብነት የሚያወጣ ኃይል አይደለም ሲል መለሰልኝ። ይህ ሀብታሞችን ያካትታል? ማይክ ነበር ጠያቂው። አዎ አለ ሀብታሙ አባቴ። በእርግጥም የአንዳንድ ሀብታሞች የሀብት ሚስጢር ከፍርሃትና መቋመጥ ጋር ሲያያዝ የገንዘብ መኖር ፍርሃትን ያስወግዳል ብለው ያምናሉ። በዚህም መንገድ ድህነትን ጨርሶ እንደ መነቃቂያ ዘዴ አድርገው ያስቡታል። በመሆኑም ሀብት መሰብሰብን ይቀጥላሉ። አንዳንድ ወዳጆቼ ሀብት ቢኖራቸውም ከመጠን በላይ ሲሰሩ ይታያሉ። ሀብታቸውን እንዳያጡ ስለሚፈሩ በሚሊዮን የሚቆጠር ሀብት እንኳን ቢኖራቸው ድሃ በነበሩ ጊዜ ከተሰማቸው ፍርሃት በባሰ መልኩ ስለሚፈጠርባቸው ያለ እረፍት ሌት ተቀን መስራትን የሙጥኝ ይላሉ። ከፍርሃት ለመላቀቅ ያካበቱት ሀብት መላ ይዘይድላቸውም። ይባስ ብሎ የመንፈስ እረፍት ይነሳቸዋል። ደካማውና ለሀብት የሚንሰፈሰፈው የማንነታቸው ክፍልም መልሶ ራሳቸውን ሲያስጨንቃቸው ይታያል። የሚያምር ቪላ ቤታቸው፣ ውድ መኪናቸውና የተንደላቀቀ አኗኖራቸውን ማጣትን ስለሚያስቡት ያስጨንቃቸዋል። በመጨረሻም ሀብታቸውን ማጣት ሲጀምሩ ጓደኛ፣ ወዳጅ እንዲሁም ጠላታቸው ሳይቀር ምን አለ ምን አሉ እያሉ መጨነቅን ይጀምራሉ። ስለሆነም ብዙዎች በመንፈስ ጭንቀት የተነሳ አእምሯቸው የተወጠረና ተስፋ የቆረጡ ይሆናሉ። ታዲያ ድሆች የተሻለ ደስታ አላቸው ማለት ነው? ብዬ ጠየቅኩት። አይመስለኝም። በገንዘብ አለመኖር ልክ ገንዘብ ያላቸው ደስታን በገንዘብ የገዙ የመሰላቸው ጥገኞች ይፈጠራሉ። በአንጻሩ ገንዘብን ባይኖራቸው ወደፊት ደስታን በገንዘብ እንገዛለን ብለው በሚያስቡት መካከል ልዩነት የለውም። ይህን እየተናገረ ባለበት ወቅት አንድ አዛውንት የጎዳና ተዳዳሪ በአጠገባችን አለፉና በአካባቢው የሚገኙትን የቆሻሻ መጣያ ሳጥኖች መልከት መልከት ማድረግ ጀመሩ ሀብታሙ አባቴ ከቦርሳው ውስጥ ዶላር አውጥቶ ለሽማግሌው ሲሰጣቸው አዛውንቱ እድላቸውን እያመሰገኑ ከቦታው ወዲያውኑ ተሰወሩ። የእኔ ሰራተኞች በቀን ስምንት ሰዓት ለገንዘብ ሲሉ እየሰሩ፣ እኔ ለገንዘብ ግድ የለኝም ይላሉ። ይህን እንግዲህ ልብ በሉ፣ እውነትን እንደ መካድ ነው የሚቆጠረው። ለገንዘብ ግድ ከሌላቸው ያን ያህል ሰዓት በቀን ውስጥ መልፋት ለምን ያስፈልጋቸዋል? እንደዚህ አይነት አመለካከት ያላቸው ሰዎች ከአእምሮ ህመምተኛ በምንም አይለዩም ቢባል ሐሰት ወይም የተጋነነ ነው ሊባል ይችል ይሆን? አለ ሀብታሙ። አባቴን ሳዳምጠው በአእምሮዬ ድንገት ወላጅ አባቴ መጣብኝ። አዎ ወላጅ አባቴ ሁሌም ለገንዘብ ግድ የለኝም የምሠራው ሥራዬን ስለምወደው ነው ይላል። ስለዚህ ምን ማድረግ አለብን? መፍትሄ የሚሆነው ስግብግብነትና ፍርሃት እስኪወገዱ ድረስ መስራት ነው በማለት ጠየቁት። አይደለም። ይህም ቢሆን ጊዜ ማባከን ነው። ስሜት የሰውነታችሁ አንዱ መገለጫ ነው። ቃሉም